ሰላም ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? እኛ በጣም ደህና ነን። አድል አድል ለንም ያለንበት ሁኔታ ፋሚሊ እያያችሁት ነው። ዛሬ እንግዲህ ካለኝ ሰዓት ላይ ቀንሽ ነው የመጣሁት ማለት ነው። የተፈጠረውን ሁኔታዎች የሆኑት ሁኔታዎች ሁሉ እያያችሁ ነው። እኔ ጥሩ ላይ አልነበርኩም የነበርኩበት ሁኔታ ታምም የነበረ ትንሽ እና በቃ በዛ በዛ ሁኔታዎች ደግሞ ብዙ ነገር ተፈጥሯል፣ እኔ ባልነበርኩበት ሰዓት ማለት ነው እሱ ምንድን የተፈጠረው ፋሚሊ እንግዲህ እንዳያችሁት ዴቫ፣ እኔ ምን እንደሆነ ምን እንደተፈጠረ ምን እንዳጋጠመው አላቅም። በርግጥና ድንገት ነው ዛሬ ያለውንም ነገር የሰማሁት። በቃ ድንገት በቃ ተነስቼ እሄዳለሁ በቃ መሄድ አለብኝ ብሎ ተነስቶ ሁሉም እንደተረበሹ፣ ሁሉም ያልሆነ ነገር ውስጥ እንደገቡ ዛሬ ገና ሰማሁኝ ፋሚሊና፣ እኔም ትንሽ የነበርኩበት ሁኔታ ጥሩ ስላልነበረ ጨጓራ ህመም አለብኝና በቃ በዛ በጣም ስለሚያመኝ ትንሽ ጣፍች አለው እና ፋሚሊ ዛሬ ግን ባገኘሁት አጋጣሚ እስኪ ለፋሚሊ ያለውንም ነገር ላስረዳቸው እያለው ሁኔታውንም እዛም ያለውን ነገር ላስረዳቸው በሚል መጥቻለውና፣ ፋሚሊ ዴቫ ምን እንደሆነ ምን እንዳጋጠመው አላቅም። እሱን እግዚአብሔር ነው የሚያውቀው። አንዳንድ የመቼም ምን እንደሚፈጠረብን ሁላችንም አናቅም። የዴቫ ደግሞ ዛሬ እንትን አለ ስንል ደግሞ አሁን ምንድነው ተደውሎ የተነገረኝ፣ ፋንዳም ተከትሎ ሄደ። ይሄ ማለት ለኛ ፋሚሊ በጣም ከባድ ነው። ምክንያቱም አንዳችን ያለ አንዳችን ዴቫ ያለ ፓንዳ ፓንዳ በቃ ሁላችንም የተያዝነን ባንድ በቃ አንዳችን ያለ አንዳችን መቆም አንችልም። ከሁሉም በላይ ደግሞ ዴቫ ለኛ ትልቅ ነገራችን ነው። በጣም ብዙ ችግር የምናልፍበት ብዙ ነገሮችን የምንጽናናበት በቃ ወንድሜ ነው ለእኔ ማለት ነው። እሱም ማጣት አልፈልግም ም በቃ የምንፈልገው ምንድን ነው አንዳችን ለአንዳችን ተደጋግፈን። ችግር ይመጣል። የሰው ልጅ የማያጋጥመው ነገር የለም። ፋሚሊ ብዙ ነገር አለ በሰው ሕይወት ላይ በጣም ብዙ ፈተናዎች አሉ። ብዙ ውጣ ውረዶች አሉ ግን ደግሞ እኔ መሄድን እንደ መፍትሄ አላስበውም። በቃ ምናልባት ነገሮች ከአቅም በላይ ሲሆኑ ሊመጣ ይችላል። ግን ደግሞ እኔ እንጃ ምንም ነገር ዴቫ ሳይኖር ማሳካት አንችልም። የዴቫ ሲገርመኝ፣ በዴቫ ደንግጬ ስመጣ ደግሞ ምንድን ነው የሰማሁት? ፋሚሊ ቅድማማ ቤት ይጄ ነበርና ስጠይቅ ምንድን ነው ያለኝ? በቃ ፓንዳም ምንም ተነስቼ ሄዳለሁኝ። ወንድሜ እዚህ እዚህ ወንድሜ ጥሉኝ ከሄደ እኔ እዚህ እዚህ ምን እሰራለሁ ብሎ ጥሎ ሊድኝ አስማናለን ፋሚሊ። ሁለቱ ጭራሽ የዲቫ ሲገርመን ፓንዳም ሄደ ማለት ለኛ በጣም ከባድ ነው። በጣም ምንም ነገር መቋቋም አንችልም። በቃ ማለት እነሱ ለኛ ከፈጣሪ የተሰጡን ትልቅ ስጦታዎች ናቸው። በቃ ፓንዳም ዴቭ ማለት ማለት ነውና አንዴ እግዚአብሔር እንጃ ነው አንዱን ነገር ስንለው አንዱ አንዱ ስንለው አንዱ እኔ እንዴት ፈተና አረብስ በጣም ከባድ ነገር ነው። ፋሚሊ እና እስቲ እንደው እናንተም በዱዓ አገዙኝ ሙስሊሞችን። በቃ እግዚአብሔር እርዳሽ፣ እግዚአብሔር እንትን ብላችሁ በደንብ ጸሎት አድርጉልኝ። እኔ በምን አይነት ነገር እየተፈተንን እንዳለ አላቅም። አንዱን አስተካከልን ስንል አንዱ ይነሳል፣ አንዱን ጨረስን ስንል አንዱ ይመጣል። የሰው ልጅ ብዙ ፈተናዎች እንደሚያጋጥመው አውቃለሁኝ፣ ግን እኔ እንዴት እንደሆነ አላቅም። በቃ እንጃ እኔ ማውራት ሁሉ አቅቶኛል። ፋሚሊ እንዲ ነው እንዲ ነው ብዬ ባወር ያለውን ነገር ሁሉንም በግልጽ በሮ በጣም ደስ ይለኝ ነበር፣ ግን አልችልም። ምን እንደተፈጠረ አላቅም። እኔ እንዴት እንደሆነ አላቅም። ምክንያቱም ይሄን ሶስት አራት ቀን አብሬ አልነበርኩም እና አሁን አሁን እኮ ካገር እኮ መውጣት ማለት እኮ በጣም ከባድ ነገር ነው ፋሚሊ። ስንቱ ነው ወጥቶ በረሀ ላይ የቀረው? በውሃ ጥን በረሃ በችግር ስንቱ ስንቱ እኮ ወጥቶ ቀርቷል፣ አይደል እንዴ? ይሄ እኮ መፍትሄ ሊሆን አይችልም። በጣም ከባድ ነው። በቃ ሰው በባህር ይላል እዛው አንድ እርምጃ ሳይራመድ እዛው ባህር ውስጥ ገብቶ ለቤተሰብ ጸጸት፣ ለቤተሰብ ሀዘን ነው የሚሆነው። ፋሚሊ አሁን ባለንበት ሁኔታ ከሀገር የምንሰደድበት ምን ሰደድበት፣ ግዴ ለሚሆነ ይሁን ብለን አማራጮችን ተጠቅመን የምንሄድበት ጊዜ አይደለም። ምክንያቱም ጊዜው የከፋ ነው ፋሚሊ። ሲቀጥል እሱስ እንዴት እንዴት አስቦት፣ እኔ ምን አይነት ችግር ገጥሞት ሄጄ እሰራለሁ ብሎ እንደዚህ ያልሆነ ነገር እንዳሰበ ለራሱ አላቅም። ፋሚሊ ማለት ተኝቼ ስንቱን አሰብኩት።

እኔ እዛ ሄጄ መስራት አለብኝ። የሆነ ነገር መቀየር አለብኝ። ለዛ ነው የሚሄደው። ለምንድን ነው የማትረዱኝ? በቃ እኔ ሄጄ መስራት አለብኝ። በቃ ነገሮች እንደምታስቡት ቀላል አይደለም። እኔ ከባድ ነው ግን ደግሞ መስራት አለብኝ።

እኔ ደስተኛው አይደለም። ለምንድነው? መረዳት አልቻላችሁ? በቃ ሊ መለወጥ አለብኝ። እናቴ ለእናቴ ነው። ምን እሺ ቆይ አሁን

እኔ ይህንን ነገር ማድረገልንገር ለአንተ ያለውን መንገድ አይችልም ማለት ነው የሚሰማኝ ነው። አይደለም በቃ ይህንን ነገር ወስኛለሁ ጨርሻለሁ። እምሄድበት ምክንያት አለ። በቃ እኔ ለእናቴ መድረስ አለብኝ፣ መስራት አለብኝ፣ መለውጥ አለብኝ። ለዛ ነው የማደርገው ይህን ነገር በቃ እናንተም እንድትበረቱ አብራችሁ እየተደጋገዛችሁ

እማየሚብንእኔ በቃ ልንገራችሁ። እኔ በቃ ምንም ምክንያት ኑሮኝ አይደለም። በቃ እኔ እናንተን የሚሄድ ደስታ ሰቶኝ አይደለም። ግን ደግሞ በቃ ኃላፊነት አለብኝ። በቃ እኔ ቤተሰብ በጣም ትልቅ ኃላፊነት አለብኝ። የምር እኔ ለመሰደድ ብዬ አይደለም፣ በቃ አማራጭ ስላጣሁ ነው። እዛ ምን ይቅጠመኝ የማውቀው ነገር የለም። ግን ደግሞ በቃ ነገሮችን ለመቀየር ወንድ ልጅ መሞከር አለብኝ። ዝም ብዬ ቁጭ ብዬ እጄን አጣጥፌ እንደምታዩት ነው በቃ ምን ዛራው ዘ ከእጅ ወደ አፍ የሆነ ነገር ምንም ለውጥ የሌለው። ስለዚህ ነገሮችን ለመቀየር ብዬ ነው እንጂ ምንም የተለየ አላማ ኑሮኛ አይደለም። እናንተ ትቼ የመሄድ ማቀም ኑሮኛ አይደለም። በቃ በዛ ልክ እንድትረዱኝ የፈለኩት። እኔ የምር የምነግራችሁ ዛሬ መኪና ቢያመጡልኝም እኔ ነገ በ ተነስቼ መሄዴ አይደለም። በቃ እኔ ሰልችቶኝ ነው ያለኝ እዚህ ያለው ነገር በሙሉ ስልችት ብሎኛል። በቃ እኔ አሁን እሱን ነው እንድትረዱ የሚፈልገው። ቲኑ አንቺንም በትቻ ያነገኩሽ አሞሽ ስለነበረ ነው። እኔ ምን ላርግሽ፣ አማራጭ አጣሁ። አሁን እንደዚህ ነው እንደዚህ ነው መባባሉን ትተን በቃ ለመረዳት ሞክሩ፣ በትንሹም ቢሆን አይሆን ይዛሬ ፍቅር ነገ ተነስቼ ብሄድ አይቀርም አይደለም ለበተን ችግርና ባቤ ተሰማታስ ደም ኮንቲጋ ቤት እንደዛ ነው አርተኔ

ነገርኝ፣ እቻኔ ደም ልትሆን ነው። ቢያንስ በሀሳብም በምንም በምንም እኮ አንዳችን እሷ ከኔ እሷ አንተ